ሰላም ጤና አስጥለን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮቴ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርበላችኋለን። የፋኖ ኃይሎች በወሎ ቤት አማራ ዳውንትና ፀሐይ መውጫ ድል ሲጎናጸፉ በጎንደር የ60 ዓመቱ አዛውንት ፋኖ በጀግንነት ተፋልመው በክብር መስዋዕትነትን ተቀብለዋል። የወሎውን ድል ተከትሎ የሁለት ወረዳ አመራሮች ወደ ደሴ ሽሽት ላይ ናቸው ያሉት የፋኖ ኃይሎች ከግንባር ያደረሱንን የአውደውጊያ ውሎ መረጃ በቀዳሚው መረጃችን ይዘነዋል። የሸዋ ወሎ ቤት አማራና የጎጃም ፋኖዎች በአንድነት አውደውጊያ ሜዳ ላይ ሲፋለሙ ውለዋል። ውጊያው በአይነቱ ለየት ያለ የፋኖ ዘላቂ አንድነት አይቀሬ መሆኑ የተረጋገጠበት ነው ተብሎለታል። አፋብሃና አፋሃድ በጋራ ያደረጉትን ለሰዓታት የዘለቀ ውጊያ በተመለከተ አብራችሁን ስትዘልቁ ዝርዝር መረጃውን ትሰሙታላችሁ። አቶ አረጋ ከበደ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ውግዘት ማስተናገዳቸው ተሰምተዋል። የሉማሜው ስብሰባም በሞርተር ጥቃት እንደተበተነ የአካባቢው ምንጮች ጠቁመዋል። ይህም ሌላኛው መረጃችን ነው። ይህ አብይ አህመድ የግል እስረኛ የሆኑት አቶ ታየ ደንደአ በዛሬው ችሎት ያቀረቡት የዋስ መብት ጥያቄ በአቃቢ ህጉ ዘንድ እጅግ አነጋጋሪ ምክንያት የቀረበበት ሆኗል። አቃቢ ህግ አቶ ታየ ደንደአ በህዝብ ዘንድ ተወዳጅ ስለሆኑ ከእስር ቢወጡ ህዝባዊ አመፅ ይቀሰቅሳሉ የሚል ስጋት አለኝ ብለዋል። ይህን አስቂኝም አሳዛኝም የችሎት ውሎ ቃኝተነዋል። በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ወሳኝ የተባሉ ድሎችን ማስመዝገብ ጀምረዋል። ድሎች ምንድናቸው ለሚለው በአፍሪካ ቀንድ ዜናችን ሰዓቱን ጠብቆ ወደ እናንተ ይደርሳል። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤት አማራ ዳውንትና ፀሐይ መውጫ ድል ሲጎናጸፉ፣ በጎንደር የ60 ዓመቱ አዛውንት ፋኖ በጀግንነት ተፋልመው በክብር መስዋዕትነትን ተቀብለዋል። የፋኖ ኃይሎች ተጋድሎ በየዕለቱ አዳዲስ መረጃዎች የሚሰሙበት ሆኖ ቀጥለዋል። በዛሬው ያው ደውጊያ ውሎ ከወዶ ወሎ ቤት አማራ የአፋ ብሃ መኔሊክ ዛሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ከአገዛዙ ጦር ጋር ከባድ የተባለ ውጊያ ላይ ውለዋል። የመኔሊክ ዛሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ዛሬ ህዳር 23 ማለዳ ሶስት ሰዓት ጀምሮ እስከ ቀኑ ስድስት ሰዓት ድረስ በዘለቀ ውጊያ በብልጽግና አገዛዝ ሰራዊት ላይ ሰባዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን እዙ ገልጸዋል። በፋኖ ኃይሎች እጅ የሚገኙትን ዳውንትና ፀሐይ መውጫ ከተሞችን ለመቆጣጠር ከኮንና ጋሼና አንድ ክፍለ ጦር ሰራዊቱን ዙ 23ን ጨምሮ ለሽፋን ውጊያ የሚጠቀምባቸውን ከባድ መሳሪያዎችን አሰልፎ የገባው የአገዛዙ ጦር ክፉኛ መመታቱን አፋብሃ ምኒሊክስ በግንባር መረጃው ገልጸዋል። ከሶስት ሰዓታት በላይ በወሰደው አውደውጊያ ዳውንትና ፀሐይ መውጫ ከተሞችን ያላስደፈሩት የፋኖ ኃይሎች አገዛዙ ተጨማሪ ጦር ከወገል ጤላ አንድ ክፍለ ጦር ከነዙ 23 ከባድ መሳሪያው ወደ ዳውንትና ፀሐይ መውጫ ቢያመጣም የውጊያውን እውነታ መቀየር አልቻለም ብለዋል። እዙ በግንባር ማብራሪያው ላይ እንዳመላከተው በፋኖ ኃይሎች በኩል ከምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦርና ከደጋው መብረክ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አህዶች በውጊያው ላይ መሳተፋቸውን ገልጾ ውጊያው የሰራዊታችን የማድረግ አቅም የታየበት ነው ሲል ገልጾታል። በአገዛዙ በኩል ሁለት ዙ 23 ከባድ መሳሪያና ከአራት በላይ ዲሽቃ ጥቅም ላይ በዋለበት በዚህ ውጊያ የፋኖ ኃይሎች በዲሽቃ ሽፋን ብቻ ባደረጉት የጽናት ውጊያ ለጊዜው በስም ያልታወቁ አመራሮችን ጨምሮ በርከት ያሉ የአገዛዙን ተዋጊዎች በመደምሰስና በማቁሰል ከባድ ሰባዊና ቁሳዊ ኪሳራ በማድረስ ቀጠናውንና ከተሞችን በማስከበር ታላቅ ድል ተጎናጽፏል ሲል ያስታወቀው አፋብሃ ምኒልክ እዝ ነው። እዙ 23 የከባድ መሳሪያ ሽፋን የሚሰጡ የአገዛዙ ተዋጊዎች የፋኖን መልሶ ማጥቃት ተከትሎ ወደ ኋላ ሸሽተው ከውጊያው ቀጠናው መውጣታቸውን የገለጸው፣ እዙ የሽፋን ውጊያውን ተማምኖ የነበረው የአገዛዙ ጦር በሁሉም አቅጣጫ ተመቶ አስ አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫ ሸሽተዋል። በዚህ አውደ ውጊያ በርካታው ቁስለኛ ወደ ጋሸና ከተማ አጠቃላይ ሆስፒታል መወሰዱንም ማረጋገጡን በግንባር መረጃው ላይ አመላክተዋል። በዚህ አውደ ውጊያ ከልጅያ ሱኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሀል ደፈጣ ጥቃት በመፈጸም ታላቅ ጀብድ መስራቱንም እዙ ገልጸዋል። በዚህ ታላቅ ተጋድሎ ከባድ ምት የተመታው አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የወገልጤና የብልጽግና ካድሬዎችና አመራሮች ተከበናል በሚል ወደ ደሴ ከተማ መሸሸት እንደጀመሩ ወደ ደሴ የሚወስዱ መንገዶች አመሻሹን እንዲዘጉ ስምሪት መስጠቱንም አፋብሃ ምኒልክዝ አስታውቋል። ውጊያው አሁንም ሌሎች አህዶች ተጨምረውበት ተጠናክሮ ቀጥሏል ያለው እዙ የደላንታና የወገልጤና የብልጽግና ካድሬዎች ከአካባቢው እንዳያመልጡ በልዩ ትኩረት ውጊያና ቅኝት ላይ እንዳለ ገልጿል። ይህ በእንዲህ እንዳለ በጎንደር አርማጭሆ ቀጠና በተካሄደው ከባድ ውጊያ የ60 ዓመቱ አዛውንት ፋኖ በጀግንነት ተፋልመው በክብር መስዋዕት መሆናቸውን አፋብሃ በላይ ዘለቀ እዝ ይፋ አድርጓል። የ60 ዓመቱ አርበኛ ማሪ ባዘዘው ከጠላት ጋር ተፋልሞ በክብር ተሰዋ ሲል መረጃውን ይፋ ያደረገው እዙ አራተኛ ደጃዝማሽኮር አርበኞች ክፍለ ጦር ሻለቃ በሪሁን ገብረ ኢየሱስ ብርጌድ አባል የነበሩት አርበኛ ማሪ ባዘዘው ምዕራብ አርማጮ ወረዳ ሞገሴ ቀበሌ ላይ በነበረው አውደውጊያ ህዳር 22 2018 ዓ ምት መስዋዕትነት መቀበላቸውን ገልጸዋል። ከአገዛዙ ሰራዊት ጋር ከፍተኛ ተጋድሎ በማድረግ የተሰዉት አርበኛው ምዕራብ አርማጮ ወረዳ ሞገሴ ቀበሌ ላይ በተካሄደው የአገዛዙን ጦር ምሽግ በቦምብ በመስበር ለአማራ ህዝብ ነጻነት ሲሉ የማይተካ ህይወታቸውን መስጠታቸውን በግንባር መረጃው ላይ ተመላክተዋል። አርበኛ ማሬ ባዘዘው የአማራ ፋኖ የትጥቅ ትግል ከጀመረበት ጊዜ ጀምሮ በአርማጭሆ ቀጠናዎች እድሜ ሳይበግራቸው ከልጆቻቸው ጋር በመሆን ከአገዛዙ ጦር ጋር በተለያዩ አውደ ውጊያ ግንባሮች ሲፋለሙ መቆየታቸውን የገለጸው እዙ አርበኛው በስልሳ ዓመት እድሜያቸው በጀግንነት ተፋልመው በክብር መስዋዕት መሆናቸው ለወጣቱ ትውልድ ትልቅ ትምህርት የሚሰጥ ነው ብለዋል። በተለይም በከተሞች በተስፋ መቁረጥ ስሜት ውስጥ ለሚገኘው ወጣት የና አርበኛ ማሬ ባዘዘው የክብር መስዋዕትነት አማራዊ የህልውና ትግሉን ከፍ ባለ ትርጉም እንዲታይ ያደርገዋል ሲል አፋብሃ በላይ ዘለቀ እዝ ጀግናውን አርበኛ በክብር ሸኝተዋል። ሁለቱ የፋኖ አደረጃጀቶች በወሎ ቤተ አማራ የጋራ ውጊያ ሲያደርጉ መዋላቸው ተሰምተዋል። አፋድና አፋብሃ በወሎ ቤት አማራ የውጊያ ቀጠናዎች በጋራ ያደረጉት ውጊያ ለሰዓታት የዘለቀና ታላቅ ድል የተመዘገበበት እንደሆነ በግንባር መረጃው ላይ ተመላክተዋል። ዝርዝር የግንባር መረጃውን ያደረሰን የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደጽ የወንኮር ውጊያው የሁለቱ ድርጅቶች ወንድማማችነት የታየበት ነበር ሲል ገልጾታል። በአይነቱ ለየት ያለ የፋኖ ዘላቂ አንድነት አይቀሬ መሆኑ የተረጋገጠበት አውደ ውጊያ በወሎ ቤት አማራ ሰማይ ስር ሲካሄድ የሸዋና ጎጃም ፋኖዎችም የውጊያ ተሳታፊ እንደሆኑ በግንባር መረጃው ላይ ተመላክተዋል። የአማራው አንድነት እረፍት የነሳው የብልጽግናው አገዛዝ ያለ የሌለ ኃይሉን ከከላላ ከደሴና ከጃማ ደጎሎ ወረዳ ወደ ደገር ከተማ ያንቀሳቀሰ ሲሆን ከሁለቱም ድርጅቶች የተውጣጡ የፋኖ ኃይሎች ዛሬ ህዳር 23 ቀን ከረፋዱ አምስት ሰዓት ጀምሮ በቀጠለው ውጊያ በርካታ ያገዛዙን ሰራዊት ሞትና ቁስለኛ ማድረግ መቻላቸው ታውቋል። ከረፋድ ጀምሮ እስከ አመሻሽ ድረስ በዘለቀው የተቀናጀ አውደውጊያ ከ ከአፋድ ና ከአፋብሃ እዞች በተውጣጡ ውስን ሻለቆች የአገዛዙ ሰራዊት አይቀጡ ቅጣት እየተቀጠ ይገኛል ያለው የግንባር መረጃው በወሎ ቤት አማራ ሰፊ የአውደውጊያ ቀጠናን በመሸፈን በደገርና አካባቢው ላይ እየተካሄደ ባለው የተቀናጀ አውደ ውጊያ ከአፋድ ወሎ ቤት አማራ ጠቅላይ እዝ ጎጃም ጠቅላይ ግዛት እዝ እና ሸዋ ጠቅላይ ግዛት እዝ የተውጣጡ ሻለቆች እየተሳተፉበት ሲሆን ከአፋብሃ ብሃ የመኒልክ እዝ የተለያዩ ሻለቆች በቅንጅት የመሩት ውጊያ መሆኑ ተገልጿል። የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበባ ልዩ በላከው የግንባር መረጃው ዛሬ በአገዛዙ ሰራዊት ላይ በቅንጅት እየተደረገ ባለው ኦፕሬሽን ሰራዊታችን በአንድነት መንፈስ ታላቅ ድል እየተጎናጸፈ ይገኛል ሲል በግንባር መረጃው አረጋግጠዋል። አርበኛው አ አክሎም እንደተናገረው የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር የአጼ ዳዊት ክፍለ ጦር ቃኞች የኮሩ ቃኞዎች፣ እንዲሁም የአጼ ዳዊት ክፍለ ጦር ሁለተኛ ታደለ ጠና ሻለቃ በቅንጅት ታላቅ ተጋድሎ እያደረገ መሆኑን ገልጸዋል። ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው እንደቀጠለ መሆኑ በግንባር መረጃው ላይ ተመላክቷል። ከሰሞኑ የአማራ ፋኖ ህዝባዊ ድርጅት የድርጅት ግምገማዎችን በከፍተኛ አመራሮች በኩል ማድረጉን ተከትሎ የድርጅቱ ከፍተኛ አመራሮች ወደ ወሎ ቤት አማራ ማቅናታቸው፣ ይህንን ተከትሎ አፋድ በውስጡ የነበሩ ሰርጎ ገቦች መሰወራቸውና ና የአንድነት ውይይቱ ከአፋብሃ አመራሮች በተለይም በወሎ ቀጠና ካሉት ጋር መጀመሩ በአገዛዙ ላይ ከባድ ጭንቀት ፈጥሮበታል። ይህንን ተከትሎ የፋኖ ኃይሎች በተለይም አመራሮችን ኢላማ ያደረገ ወታደራዊ ዘመቻ የከፈተው የአገዛዙ ጦር ከከላላ ከደሴና ከ መጥረጃ ማደጉለው ወረዳ ወደ ደገር ከተማ ያንቀሳቀሰው ሰራዊቱ ከሁለቱም ድርጅቶች በተውጣጡ የፋኖ ኃይሎች ከባድ ምት አርፎበታል። እንዲያም ሆኖ አገዛዙ ዛሬ ምሽቱን ጨምሮ በተከታዮቹ ቀናት የአየር ላይ ጥቃት ሊፈጽም እንደሚችል ወታደራዊ መረጃዎች መውጣታቸውን ተከትሎ የፋኖ ኃይሎች የተለመደውን የጥቃት ተጋላጭነት መቀነሻ የውጊያ ታክቲኮች እንዲጠቀሙ ምንጮች መክረዋል። አቶ አረጋ ከበደ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ውግዘት ማስተናገዳቸው ተሰማ። የልማሜውን ስብሰባም በሞርተር ጥቃት እንደተበተነ የአካባቢው ምንጮች ጠቁመዋል። በአማራ ሕዝብ ላይ የታወጀውን ጦርነት ፖለቲካዊ ሽፋን በመስጠት ከፊት የተሰለፉት የክልሉ ርዕሰ መስተዳደር አረጋ ከበደና ሌሎች አመራሮች በደብረ ማርቆስ ከተማ ከህዝብ ጋር ባደረጉት ስብሰባ ከፍተኛ ውግዘት ማስተናገዳቸውን የስብሰባው ተሳታፊዎች ለጣቢያችን ገልጸዋል። ትናንት በዚሁ ዞን ልማ ተቃዋሚ ወረዳ ህዝብ ሰብስበው ተመሳሳይ ተቃውሞ የገጠማቸው አረጋ ስብሰባውን ሳያጠናቀቁ በአዳራሽ ውስጥ እያሉ የፋኖ ኃይሎች በአካባቢው የሞርተር ጥቃት መፈጸማቸውን ተከትሎ ስብሰባው መቋረጡ ተረጋግጧል። በከፍተኛ የደህንነት ስጋት የታጀበው ያረጋ ከበደ ጉዞ የዛሬውን ማረፊያ በደብረ ማርቆስ አድርጓል። የዛሬው ስብሰባ በርከት ያለ ሰው የተሳተፈበት እንደሆነ የጠቆሙት የደብረ ማርቆሱ ስብሰባ ተሳታፊዎች ተሳታፊው ህዝብ አረጋ፣ በእርሶ የስልጣን ዘመን አማራ እንደ ቅጠል እየረገፈ ነው ከሚሞተው ህዝብ የእርሶ የስጋ ዘመዶችም አሉበት የሚሉ ኃይለ ቃሎችን ጨምሮ በስብሰባው ላይ ከፍተኛ ምሬት መነሳቱ ተሰምተዋል። የልዩ ኃይል መፍረስ፣ ይህንን ተከትሎ በተቀሰቀሰው ጦርነት በንጹሃን የሚፈጸመው የጅምላ ጥቃት፣ እገታ፣ ዘረፋ፣ አስገድዶ መድፈር፣ የቤተ እምነቶች ውድመት፣ የአብነት ተማሪዎችና የካህናት ጭፍጨፋ፣ የጉዞ እንቅስቃሴ ገደብ የመሳሰሉት ጉዳዮች በተሰብሳቢው ከተነሱ ህዝባዊ ምሬቶች ጥቂቶቹ መሆናቸውን በመረጃው ላይ ተመላክተዋል። በደብረ ኤልያስ ወረዳ በሚገኘው የብሔረ ብጽዋን አጼ መልክዓ ሥላሴ አንድነት ገዳም ላይ የደረሰውን ጅምላ ጭፍጨፋ ያነሳው ተሰብሳቢው በህዝብ ላይ ሁለንተናዊ ጥፋት እየደረሰ ነው በሚል ምሬቱን አሰምተዋል። አረጋ ከበደ በሉማሜው ስብሰባ ከፋኖ ጋር ለመነጋገር ተደጋጋሚ ጥሪ ብናቀርብም ፋኖ ፈቃደኛ አልሆነም ሲሉ ተደምጠዋል። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ይገባኛል ብለውም ይመጣ እዚህ ቦታ መደራደር አለብኝስ የሚለው የሚመጣ፣ በዚህ አጀንዳ ላይስ እንወዳደር፣ ማን ነው መደራደር አለብን የሚለውስ ነገር የሚመጣ፣ እከሌ ያደራደረኝስ የሚለው የሚመጣ፣ መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ አራት አምስት አምስት ዓመት በማለማስተማር የትውልድ ክፍለት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ እናዚህ ላይ ሀያ ሁለት ሉት ይገባል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራዳችን እንምከር፣ አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ ይሄ ከሆነ አመራራችን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውንና የምንችለውን ነገር ለመፍታትና ብራናችን ለመስራት ዝግጁነን አረጋ በደብረ ማርቆሱ ስብሰባ ደግሞ የአማራ ህዝብ ጥያቄዎችን ለማስመለስ ግጭትና ጦርነት ሳይሆን ውይይትና ምክክር ነው የሚያስፈልገው የሚል ምላሽ ከሰጡ በኋላ ፋኖን አውግዙልን አይነት ጥሪ ማቅረባቸው ተሰምተዋል። ሶስተኛ አመቱን ባስቆጠረው ጦርነት ላይ በርካታ ንጹሀን በግፍ የተገደሉ ቢሆንም አረጋ መሪዎችን በግፍ የሚገድሉትን በድፍረት ማውገዝ ካልቻላችሁ ሰላምን ማረጋገጥ አይቻልም ሲሉ ለተሰብሳቢው ተናግረዋል። አረጋ መሪዎች ሲሉ የጠሯቸው የፋኖ ኃይሎች በተለያዩ ጊዜያት የተጠና እርምጃ የወሰዱባቸው የከተማና ወረዳ የብአዴን ብልጽግና አመራሮችን ሲሆን፣ የንግግራቸው አውድም ህዝብ መሪዎችን ካልጠበቀ መሞቱ ይቀጥላል በሚል የሚታይ ሆኗል። የፖለቲካ እስረኛው አቶ ታዬ ደንድአ ከእስር ቢወጡ ህዝባዊ አመፅ ይቀሰቅሳሉ የሚል ስጋት አለኝ ሲል አቃቢ ህግ አመለከተ። የአብይ አህመድ የግል እስረኛ የሆኑት አቶ ታዬ ደንድአ በዛሬው ችሎት ያቀረቡት የዋስ መብት ጥያቄ በአቃቢ ህጉ ዘንድ እጅግ አነጋጋሪ ምክንያት የቀረበበት ሆኗል። የአቶ ታዬ ደንድአ ጠበቃ አቶ አበራ ንጉስ እንደገለጹት አቶ ታዬ ሆርን ኮንቨርሴሽን በተባለ የዲጂታል ሚዲያ ቅርበው በሰጡት የቪዲዮ ቅጅ ስር የተሰጡ አስተያየቶች የእኛ ጀግና ይህንን ውሸታ መንግስት አጋለጥከው አንተ የሕዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሚ ህዝባዊ አመፅ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸውን ተከልክለዋል ሲሉ የችሎቱን ውሎ አስረድተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ዛሬ በዋለው ችሎት የቀድሞ የሰላም ሚኒስተር ደኤታና የጨፌ ኦሮሚያ አባል አቶ ታዬ ደንድአ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነስርአትና የሰብር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርበው የነበረ ሲሆን አቃቢ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን ተከራክረዋል። አቃቤ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮንቨርሴሽን በተሰኘ የዲጂታል ሚዲያ አቅርበው ያደረጉትን ቃለ መጠየቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትና መብት መከልከሉን ገልጸው አቃቢ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሀሳብ አቅርበዋል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡት ተመልካቾች አንድ ሺህ እንደሚሆኑ ገልጾ እነዚህን አስተያየቶች የተመለከተ መሆኑን ጠቅሶ ከእነዚህ አስተያየቶች ውስጥም አቶ ታዬ የእኛ ጀግና ይህንን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርተዋል። ተከሳሹ በዚህ ህዝባዊ የተቀባይነታቸው በዋስ ቢወጡ ድጋሚ ህዝብን በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆነው መከራከር አለባቸው በማለት የዋስትና መብታቸው መከልከላቸው ቸውን ጠበቃቸው ተናግረዋል። በዚሁ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም አቶ ታየ ደንድአ ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቤ ህግ ህዳር 15/2018 ባቀረበባቸው ሶስት አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡና የቅጣት ውሳኔ ለመስጠት ለኅዳር 26/2018 ተለዋጭ ቀጠሮ መስጠቱን ጠበቃቸው አቶ አበራ ገልጸዋል። የክስ መቃወሚያቸውን በጽሁፍ እንዲያቀርቡ፣ ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታኅሳስ 8/2018 ዓ.ም ተለዋጭ ቀጠሮ መስጠቱንም ጠበቃው አክለው ገልጸዋል። በመጨረሻም በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ወሳኝ የተባሉ ድሎችን ማስመዝገብ ጀምረዋል። ዛሬ እኩለ ቀን ከሱዳን የወጡ መረጃዎች እንደሚያሳዩት ብሔራዊ ጦሩ በደቡብ ኮርዶፋን በርካታ መንደሮችን መልሶ መቆጣጠሩ ነው። በብሔራዊ ጦሩ ቁጥጥር ስር የገቡት ሰባቱ መንደሮችና ትናንሽ ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በደቡብ ኮርዱፋንና በብሉ ናይል ግዛቶች የራስ ገዝ አስተዳደር ለማግኘት ሲዋጋ በነበረው የሱዳን ሕዝብ ነጻነት ንቅናቄ ሰሜን ቁጥጥር ስር የነበሩ ናቸው። እነዚህ ተፋላሚ ኃይሎች በጦር አጋርነት ደረጃ የጄኔራል መሀመድ ሀምዳን ዳጋሉ ፈጥኖ ደራሽ ኃይል አጋሮች ሲሆኑ በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር እነዚህን ወሳኝ የተባሉ ድሎች ማስመዝገቡ ለቀጠ ጉዳዩ ፍልሚያ አቅም እንደሚፈጥርለት በመናገር ላይ ነው። የአልቡርሃን ጦር በሱዳን በሚያዝያ 2023 ጦርነት ከተቀሰቀሰ ወዲህ ጦሩ በአካባቢው ያደረገው የመጀመሪያው ትልቅ ጥቃት እንደሆነ ሱዳን ዋር ሞኒተር ዘግበዋል። ኮርዶፋን ከዳርፉር ግዛቶች ቀጥሎ የሱዳንን የግዛት አንድነት ለማስጠበቅ ወሳኝ ቀጠና እንደሆነ ይነገርለታል። ይህ በእንዲህ እንዳለም ጄኔራል አልቡርሃን ተቀናቃኛቸው ከያዙት መሬት ለቀው ካልወጡ ድርድር እንደማይኖር አስታውቀዋል። የሱዳን ወታደራዊ መሪ የሆኑት ሌተና ጄኔራል አብዱል ፈታህ አልቡርሃን በትናንትናው ዕለት ከተመድ ዋና ጸሐፊ ልዩ መልእክተኛ ራምታኒ ለአማራ ጋር በተወያዩበት ወቅት ለድርድር ቅድመ ሁኔታዎችን አስቀምጠዋል። ልዩ መልእክተኛው ወደ ፖርት ሱዳን አቅንተው ውይይት ያደረጉ ሲሆን በውይይታቸው ላይ ተመድ በሱዳን ሰላም ለማምጣት የሚያስችል ጥረት ለማድረግ መፈለጉን አስረድተዋቸዋል። በዚህ ወቅት ጄኔራል አልቡርሃን መንግስታቸው በመላው ሱዳን ውስጥ ሰላም እንዲመጣ የሚፈልግ መሆኑን ገልጸዋል። ይሁን እንጂ የትኛውም የሰላም ንግግር ከመጀመሩ በፊት ተቀናቃኛቸው ፈጥኖ ድራሽ ኃይሉ ከያዛቸው ሁሉም መሬቶች ለቆ መውጣት እንዳለበት አስረድተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሱዳን ሰላም ለማምጣት የሚያስችል ጥረት ለመጀመር ማቀዳቸውን ያደነቁት አልቡርሃን ጨምረውም፣ ነገር ግን መንግስት ሱዳናውያንን የሚያረካ ሰላም እንዲያመጣ ይሻል ብለዋል።